ረብክልኝ ሌላ ምርጫ ካለ መንገድ ትችላለ ችግር ምን ከሶስቱ አንዱ ሊሆን ይችላል ብዬ ስለገመትኩ ነው። እኔ አራተኛ ልጅ በቃ አላሁ አክበር አላሁ አክበር አላሁ አክበር፣ ተክቢር አላሁ አክበር፣ ተክቢር አላሁ አክበር። ማሻአላ ማሻላ ማሻላ። እኔ እንደውም ከሶስቱ ምርጫ ውስጥ ላዳምጥ እኔ እዚህ ቁጭ ብዬ የሚል መሰለኝ እና አራተኛ ምርጫ አለ አራተኛ ኦፕሽን አለ ስላለ ነገር መስማት ትልቅ ነገር ነው። ማሻላ ቀጥል ስቻ ቢሮ አውሮ እንደጀመርክ ማለት ነው። በነካካፍ ላይክ ምን እየተሰማኝ እንደሆነ አላውቅም። ትንሽ አውሩና እኔ ቀጥላለሁ። አንድ ደቂቃ ስጥኝ። ትንሽ መረጋጋት ትፈልጋለሁ። እንደዚህ አይነት ስሜት እንደሚሰማችሁ ትታቃላችሁ። አላሁ አክበር። በጣም ይገርም እኔ እንጃ ወላሂ ወንድማችን ስለሆነ ከጃነም ነጻ ስለወጣ ግን ወደ ዋናው ብንሄደ በጣም ጥሩ ይመስለኛል። በቃ ሰው ከዚህ ሰከንድ በኋላ የመኖር ዋስትና የለው። የሰው ልጅ ስለ ነገር ወያቅን ይሄ ሁሉ እውነት ገብቶ አንድ ደቂቃ መቆየት ስለከበደው እና ደግሞ ረስ ላኢላ ነጃሃዱ ፊና እነዚያ ለኛ ብለ የታገሉ የሆኑ ሰዎችን ለነህድየነሁም ስብለን የአላህ ቃል ነኝ በእርግጥ እንመራቸዋለን። ይሄ አላህ ቃል ነው። እያዕለም ላሁ ፊ ቁሉብኩም ኸይራ ዩቲኩም ኸይራ። አላህ በልባችሁ ውስጥ መልካም መኖሩን ካወቀ ዩቲኩም ኸይራ ኸይር ነገር ይሰጣችኋል። በረብስጥ ጥሩ ነገር ነበር ስለምናነሄው አላሁ አክበር ጊዜ ዛንገል ስታዞች ዳ ሲይዙት ከዛ በኋላ እናወራለን። አልሐምዱልላሂ ወይ ባቢ ካለ ብታስገቡት ባቢሎን ካለ እና ሆፓን ካሉ ብጠሯቸው ደስ ይለኛል። ማለት እንደምንም ሼር አድርግላችሁ ያዩ ደስ ይለኛል ይሄን ደስታውን ቢካፈሉት ደም ውስጥ ነኝ ያለሁት። ሰውነቴን ይነዝረኛል፣ ሰውነቴን ይንቀጠቀጣል። ማለት ደስታውን መቆጣጠር አልቻልኩም። ራሱ በዚህ ደረጃ ነው ያለሁት ነገር ማለት ነው። እና እኔ አላቅም ራሱ ምን እንደምል አላቅም። እና እዚህ ጥሯቸው፣ ከተቻለ ጥሯቸው። ሁለቱን ወፓልን እና ባቢሎንን ብጠሯቸው ደስ ነው የሚለኝ ቢቻል ኢንሻላህ እና ሻዳ እሺ፣ ሰላም በለው። ሰላም ነው አምሶሪ በጣም ይቅርታ። እሺ፣ ኧረ ችግር የለውም መብትህ ነው። ያው አንተ እንደሚባለው ነው። ውስጥህን የረጋበት እና የሚረካበት ከሆነ ከረካበት ከረካበት ልብህንም ውስጥህንም ጥያቄን ተመልሶ የሚረጋበት ከሆነ እኔ ችግር የለብኝም ግን ተስፋ አድርግ ነበር፣ አንድ የምተማመንበት ሰው ብዙ ነገር እንሰራለን ብዬ እንትና አድርግ ነበረ እና ብቻ ይመችህ። ደስ ይላል። አንተ ሰላም የሚሰጥህ ከሆነ አሪፍ ነው። ሶሪ ብራዘር፣ ደከመኝ። ምን ላድርግ? ታውቃለህ፣ ደከመኝ ምናምን አሪፍ ነው። ግን ምንድን ነው ታዲያ መጽሐፍ ነበረብህ እኮ እያሰብክ ነው ብለህ የሆነ ነገር አትልም። አሁን እኮ የጠጣን የመሰለኝ ሴር ተደርጎ ሳየው ከላይ ስሰማ ጠጣህ ነው ምንድን ነው ብዬ በጣም ነው የደንገጥኩት። ለመናገር በእርግጥ ሲጠጣ ነበረ ራሱ ለሰላሳ ደቂቃ ነው ለአንድ ሰዓት ያክል ሲገቱት ነበር ነው የሚያገኘት እና መስት መጨረሻ አ የመጨረሻዋል ነው። ቲንኪዩ ባቤሽ በጣም ቲንኪዩ በቃ አጋጣሚዎች ተዋወቅን አሪፍ ጊዜ ነበረ፣ እና በቃ የሆነ ትክክለኛ መንገዴን እንዳገኝም በተወሰነ ያህል ረድተኛል። እና በጣም ቴንኪዎች ብራዘር። ሰዎች ባሉበት ሆነው ሃይማኖታቸውን ጠንቅቀው እንዲያውቁና አውቀው እንዲከተሉ ነበር አላማችን። አንተ ደግሞ የነበርክበትና እና የቆምክበትን አይተህ ትክክል አለመሆኑ ተረድተህ ከሆነ ይወጣው፣ እኔ ችግር የለብኝም። ዋናው ነገር አንተ ተረድተህ መውጣት ነው። ከዛ በኋላ ደግሞ የመቀየር ትርጉም የምታየው በፍጻሜው ነውና ያው ፍጻሜህን እንዲያሳምርልህ እንትን አድርግልሃለሁ። ብቻ ደስ ይላል። ይቃጠሉሽ እኔ ምንም አላውቅም። ብቻችን እናወራዋለን። አብራችሁ የምትሰሩትን ስራ የሚቋረጥም ነገር አይደለም። ጓደኝነታችሁ አይቋረጥም። ቤተ በመትከፍበት ሰዓት ላይ ባቢሎን እዬ ሁላችንም እንመጣለን። የባቢሎን ሐዋርያም ይመጣል ሁላችንም እንመጣለን። ምንም የሚከለክለን ነገር የለም። ምክንያቱም ተሳዳቢ አይደለህም እንትን አይደለም፣ ስነ ምግባርና ግብረ ገብ ኖሮ ነው እያወራ ያለው። ስለዚህ አንተ ቤት ከመምጣት ማንም አያገደውም። አንተ የምትሰራውን ፕሮጀክት አንተ የምትሰራውን እንትን ምንም ተቃውሞ የለንም፣ እኛ ማለት ነው፣ ለወደፊትም ማለት ነው። እናንተና ዩኒታሪያን የሚባሉ ልጆች የሚሰሩት ስራ እኔ ከመቶ 50 ፐርሰንቱ ዩኒታሪያኖች እንደግፋለሁ ከመቶ 75 ፐርሰንት እናንተ እንደግፋሉ። ይህን እንድታቁልን እንፈልጋለን ማለት ነው። ከእንትን አንጻር አይደለም። ምክንያቱም ምን እያደረጋችሁ እንዳለ፣ ምን አይነት አይምሮ እንዳላችሁ፣ ምን አይነት አስተሳሰብ እንዳላችሁ ሰው የሚከበረው በአስተሳሰቡ ነው ብለን ስለምናምን ስለዚህ ጓደኝነታችሁ ይቀጥላል። እንደገና ደግሞ አብራችሁ አንዳንድ ነገሮችን ኮንሰልት መደራረግ ማውራት እንትን ማለቱ ምናምን ይቀጥላል። ምንም እንትን የሚለው ነገር የለም። አብሽር አውሪው አዋሪው እንኳን ደስ አለ። የሆነ ነገር ምንትው ነገር ማለት የምትፈልጊው ነገር መናገር ትችላለ። አመሰግናለሁ። ስታዝ ሁላችሁም የቀድሞ የስድስት ስልሳ አምስት የባቢሎን ሀዋርያ አይኖ መጀመሪያ መኮ ስት ስለመለም ጠርጥረናል። ያው ተተኪኛም እየፈለግን ነበረ ሲጀመር። ከዚህ በኋላ ወደ ስድስት ስልሳ አምስት አዲስ አለምም ስትመጣ ተፈትሻ ነው የምትወጣው፣ የምትገባው ባቤ እሱን ነው እያሰብኩ የነበረው። እየፈተሽን ነው ከዚህ በኋላ ወደ አባላታችን የሚመጡት ሙስሊሞች ፈትሸን፣ ማንን ይዘው ሄዱ ምናምን ብለን መንቃት እንዳለብን የገባን። በአንድ ሳምንት ሁለት አባል ያሳጣችሁን፣ አልተቻላችሁም። ኢንሃው በቃ ሙሉ ማህበራዊ ሚዲያውን እየተቆጣጠራችሁ ነው ያላችሁት እና በጣም ስጋት ነው ለስድስት ስልሳ አምስት። ኢንሃው የባቢሎን ሀዋርያ አዲሱ ሰለምተኝ ሞሐመድ እንኳን ደስ ያለህ፣ እንኳን ቀጥተኛውን መንገድ መራህ አገኘህ። ልልህምች ያለህ እውቀት በቂ አይደለም፣ ለመስለም ይበቃሃል። ሙስሊም ሆኖ ለመቆየት ግን መማር አለብክ። ስለዚህ በፍቃደኝነት የአላህ ባሪያ ለመሆን ስለመረጥክ ደስ ብሎኛል። ይህንን ነው የምመኝልህ። ግን ደግሞ ስጋታችንን መደበቅ አንችልም። እኔና ባቢ ወደ ተቋማታችን የምትመጡ ሰዎችን ከዛሬ ጀምሮ እንፈትሻለን። ጃቢር ሌላ ጊዜ ነው የማወራው አዎ አንተን እንደ ተቋም ነው ማውገዝ ያለብን ምስራቅ ቀጠናዎችን አማረህ አማረህ ጭራሽ ከኛ ጃቢሮ ከኛ ይወሰዳል ምንም ማለት አይደለም ይሁን እንደስ ብሎናል ባቢዬ አንተም ደግሞ እዚሁም እንዳላጣህ ብን ወጣ ምን ይመስልሃል እዚሁ ማጣህ ማጣ እየመሰለኝ ነው ታስበን ታስበን ታስበን አለቅን። የፀሐይ አምላካን በርዳን። በእውነት በጣም ቴንኪው። ተስፋ አደርጋሉኝ እናንተም ወደ እውነቱ እንደምትመጡ ሁላችሁ። ደግሞ ሁሉም ሰው ልቡን ያውቃል እና በጣም አመሰግናለሁ። ታዲያ አንድ ነገር ልንገረ የድሮ ወዳጄን ብዬ ምሕረት አላደርግልህም። ሰይፌን አንተ ላይ ማሳርፋለሁ። ስለዚህ ከዚህ ቀን ጀምሮ እማ ይህ በሙስሊም መነጽር ነው፣ እንደ ሰለምቴ ነው። እማ ይህ ግራ ዘመም ቀኝ ዘመም እሆናለሁ ካልክ፣ ያው ሰይፌ በአንተ ላይ የሚያርፋል። ነቀ ደንገጥ በል። ከዛሬ ጀምሮ አባላችን አይደለህም። የመጨረሻ ምክር ይሄ ነው። ማነ ምናገረው ቀጥ ለጥ ያለ ሰለምቴ ትሆናለህ የአላህ ባሪያ፣ ና አገልጋይ ትሆናለህ። እውነት ለምን ነገር በጣም ደስ ብሎኛል። ቀናውን መንገድ እውነተኛውን መንገድ የመረጥከው እና ለአንተ በጣም ደስ ብሎናል። ሰው በጣም አመሰግናለሁ። ታዛዥ ነኝ ደግሞ ለተያዛዝሽ።